የቴዲ ህይወት መጥፋት ምክንያት መሲ መቋቋም መቅቷት ራሷ አንስታ ሆስፒታል ገብታለች። አሁን ያለችበት ሁኔታ ራሱ በጣም ነው የሚያሳዝነው። አላህ ከእንደዚህ አይነት ፈተናና ከእንደዚህ አይነት ተጠጋ አላህ ይጠብቀን። ወላይ የሚወዱትን ሰው ማጣት ማለት በጣም ነው የሚከብደው እና መሲን እንደውም ደግሞ ብሬክስ ይህንን እንደሞ ቴዲን የምናውቃቸው ሶሻል ሚዲያ ላይ አብረው ሲኖሩ እና አብረው ሲሰሩ ነው ማለት ነው በጣም እንደ ወንድማ ምታየው እንደውም ብሬክስ ተይዞ ወደ ሀገር በገባበት ሰዓት ከጎኗ ሆኖ እንደ ወንድም እየረዳት የነበረ እንደ ወንድም የምታየው ሰው ነው ማለት ነውና በነገራችን ላይ ግዴታ ዘመድ መሆን አይጠበቅበትም፣ አንድን ሰው ለመውደድ እና እንደ ወንድሟ እንደ እህት የምታዩት። እኔ ያው ስደት ላይ ሆኜ በጣም መወዳቸው በጣም ከቤተሰቤ ይልቅ በጣም ቅርብ ሆኑ ሰዎች አሉ ማለት ነው። እንደ ቤተሰብ የማያቸው ቤተሰቦቼ ከኔ ቢርቁም ግን ከጎኔ ሆነው የሚረዱኝ የሚያግዙኝ አብሽር የሚሉኝ የቅርብ ሳይሆን የሩቅ የኔ እዚሁ ሶሻል ሚዲያ ላይ ያወኳቸው እዚሁ ሆኜ ስደት ላይ ሆኜ ያወኳቸው ሰዎች ናቸው ማለት ነው። እና እንደምታውቁት መሲ ስደት ላይ ሆና ሁለት ወንድሞቿን አጥታለች። ከዛም በኋላ እንደውም አንድ ወንድሟ በቅርብ ነው የሞተው አመት የሞላው አይመስለኝም። እና ሀዘኑ ተደጋግሞባት ይህንን ነገር ስትሰማ በተለይ ደግሞ በጣም የሚያመው ነገር ምን እንደሆነ ታውቃላችሁ? ቴዲ እንደ ማንኛውም ሰው ታሞ ወይም ደግሞ ኖርማል ሞት አይደለም የሞተው። ከመሞቱ አማማቱ በጣም ነው የሚያሳዝነው ማለት ነው። እንደምታውቁት በቅርብ ቤተሰቦቹ አምኗቸው አብረው በኖረ እና በዘመዶቹ በአቦቶች ልጆቹ ናቸው የተገደለው ማለት ነው። ከሞቱ አማማቱ በጣም ነው የሚያሳዝነው። በሰው እጅ ነው ህይወቱ ያለፈው። አንድ ሰው ታሞ ቢሞት ማንም መሞት አይቀራለትም። ሁላችንም ብንሆን እንሞታለን ግን በእንደዚህ አይነት መልኩ ሲሆን ግን በጣም ነው የሚያሳዝነው ማለት ነው። እና እንደምታውቁት እነመሲ አብረው ሲኖሩ እዚህ ጋር አሁን እኔ እዚህ ጋር እንደዚህ የምናገረው ብዙዎቻችሁ ሶሻል ሚዲያ ላይ በጣም ነው የሚከታተላቸው የነበረው እንደ ቤተሰብ ሆኖ አብረው ሲኖሩ ነበረ እና እና የቴዲን ደሞ ሞት ብዙ ሰው ነው በቴዲ ሞት በቴዲ ሕይወት ማለፍ ብዙ ሰው ነው የደነገጠ እንኳን ቤተሰቦቹ ወይም ደግሞ በቅርብ የሚያውቁት ጓደኞቹ ብቻ ሳይሆን እኔ ሶሻል ሚዲያ ላይ ወዳሄን አዝም የማውቀው በጣም ነው ያስደነገጠኝ በጣም ነው ያሳዘነኝ ማለት ነው። ልጁ በጣም ወጣትና ብዙ ህልም ያለው አንድም ጊዜ አርፎ አንድም ጊዜ ሕይወት ሳጥቃ ነው እንዲሁ እንደተንከራተተ እንዲሁ እንደተጨነቀ እንዲሁ እንደተሰቃየ ነው የማይቀረው አለም የሄደው ማለት ነው። እሱንም ደግሞ በገዛ በዘመዶቹ ባጎቱ ልጆች አብሯቸው በነበረ ሰው ነው ማለት ነው። አስባችሁታል። በባዳ እንኳን አይደለም ማለት ነው። እና እህቶቼ ማለት ነው ከማን ጋር እንደሚትኖሩ ቤተሰቤ ነው ምንም አያደርገኝም ከጎኔ ነው ያለው ብላችሁ እንዳትዘናጉ ማለት ነው። ከአላህም በታች ራሳችሁን ጠብቁ። እና በአሁኑ ሰዓት ላይ እናንተን አደጋ ውስጥ የሚከታችሁ ወይም ደግሞ እንዳትነሱ አድርጎ በደካማ ጎናችሁ የሚጎዳችሁ ሰው የራሳችሁ በቅርብ የሚያውቃችሁ እና በቅርብ የሚታውቁት ሰው ነው ማለት ነው። ይህንን ነገር ያደርግብኛል ብላችሁ ያላሰባችሁ ሰው ነው ይህንን ነገር ድርጊት የሚፈጽምባችሁ ማለት ነው። ይህ ልጅ እንደነገርኳችሁ በባዳ አይደለም ህይወቱ ያለፈው እና በጣም ነው የሚያሳዝነው። ለቤተሰቦቹ ለመላው ጓደኞቹ እና ለሁሉም ሰው አላህ ሶብሩን ይስጠው። አላ ልባች ነው ያጽናናላቸው ነው ምለው እና በጣም ነው ያዘንኩት። በጣም ነው የሚያሳዝነው። እንኳን ሊገደል አይደለም ለስታዩት ራሱ የሚያሳሳ ልጅ ነው። በጣም መልካም እና በጣም ጥሩ ልጅ እንደነበረ ነው እየተናገሩ ያሉት ማለት ሶሻል ሚዲያ ላይ የሚያውቁት ጓደኞች፣ የቅርብ የሚያውቁ ሰዎች ወላይ በጣም መልካም ሰው እንደነበር እንደውም ከዛሬ ሁለት ሳምንት በፊት ቪዲዮ ሰርቶ ለቆ ነበረ እሱም ደግሞ ምንድን ነው ያለው? እዛው አረብ ቤት ሆኖ ለአረቦች እስትራሀ ውስጥ ቡናና ሻይ እንደሚያፈላ እስትራሀ እንደሚያጸዳ ነበረ ስራው። በጣም እንደሚከብደው ነበረ ሲናገረ የነበረው እና አስባችሁታል እናንተ? ስንት ለፍታችሁ ስንት አልማችሁ ስንት ነገር ለፍታችሁ ያልፍልኛል ብላችሁ ለነጊያችሁ ስንትን እያሰባችሁ ሳታስቡት እንደዚህ አይነት ነገር ቢያጋጥማችሁ አስቡት። እንግዲህ እና በጣም ነው ያዘንኩት። አላህ ደግሞ ለመላው ቤተሰቦቹ መጽናናትን እና ትግስቱን ይስጣቸው ነው ምለው እና በነገራችን ላይ ልነግራችሁ የፈለግኩት ነገር ምንድን ነው የምትኖሩበት ሰው እርግጠኛ ሁኑ፣ ከማን ጋር እንደምትኖሩ አረጋግጡ። በአሁኑ ሰዓት ላይ እንደነገርኳችሁ የሚጎዳችሁን ማን እንደሆነ አታውቁም ማለት ነው። እና አረብ ቤት ውስጥ ሆናችሁ ለሁለት ለሶስቱም የምትሰሩ እህቶቼ ራሳችሁን ጠብቁ። በአሁኑ ሰዓት ላይ እንደቀላል ነው ዛሬ ነበሩ ነገ የሉም እየተባለ ያለው እና እንዲህ እንደኔ ለሶስት ለአራት የምትሰሩ ከሆነ አንድ ነገር እየጠጣችሁ የሆነ ነገር እየጠጣችሁ ወይም የምግብ እየተመገባችሁ ሊሆን ይችላል። ሻሂ እየጠጣችሁ ሊሆን ይችላል። እንዲሁም ደግሞ ንስካፌ ሊሆን ይችላል። እየጠጣችሁ በአጋጣሚ ተጠርታችሁ ስትሄዱ፣ ስትመለሱ ያንን ነገር ደግማችሁ እንዳትጠጡት ማለት ነው። ለሁለት የምትሰሩ ከሆነ አረቦቹ ይህንን ነገር ያደርጋሉ ሳይሆን ለሁለት ለሶስት የምትሰሩ እህቶቼ ቤት ውስጥ ሌላ አካል ከእናንተ ጋር ካለ የትኛውም አይነት እንትን ይሁን የትኛው መገር ሰው ይሁን ግን ምን እንደሚጨመርበት አታቁምና እንዳትጠጡ እንዳትበሉ ማለት ነው። ትታችሁት ከሄዳችሁ ድፉትና፣ ከፈለጋችሁ ሌላ ጨምራችሁ ብሉ። ካልሆነ ደግሞ እንዲሁም ሻይም ሌላ አፍልታችሁ ጠጡ ማለት ነው። ምን እንደሚጨመርባችሁ አታቁም። አንዳንድ እኮ ጭራሽ እንኳን በሰራተኛ አይደለም ለመዳሞቻቸው እራሱ የሆነ ነገር ጨምረው ነው የሚሰጡት፣ ማለት ነው። አስባችሁታል። አንዳንድ አረቦች ደግሞ እንደዚህ አይነት ነገር የሚያደርጉ አሉ። ሰራተኞቹ ሴታቸው እንዳይሄዱ አሁን፣ ጸባያቸው መጥፎ ከሆነ ሰራተኛ የማይቀመጥላቸው አረቦች ድግምት ያሰራሉ። ከዚህ በፊት ወላሂ ነው የምላቸው አንድ የወሎ ልጅ እንደዚህ አይነት ነገር ደርሶባት ለሁለት ዓመት ሙሉ በነጻ ሰርታ በቃ እንዲሁ ሳያቸው ያሳዝኑኝ ነበር አለች። እንዲው በቃ እንዴት ስገባ በጣም ጤነኛ በጣም ጥሩ ሰው ነበርኩኝ አለች። ሴቷ በጣም መልካም ናት፣ በጣም ተወደኛለች አለች። ከመውደዷ የተነሳ ከቤቱ እንዳትወጣ ብላ የሆነ ነገር አድርጋባት አለች። ያንን ነገር አድርጋባት ከዛ ቤት ማንም ነ ጓደኞቿ ራሱ ስራ በስቶባት ከዛ ቤት ውጪ እያሏት እምቢ ብላ ነበረ ስትሰራ ነበረው ከዛ ገንዘብ የለንም ምናምን፣ አሁን ለምሳሌ ብሬን ስጡኝ ስትላቸው ገንዘብ የለንም ትንሽ ጊዜ ጠብቅን ሲሉ በቅሽላቸው ነበር አለች። ለሁለት ወር ለሶስት ወር ለአራት ወር ለአምስት ወር እስከ ሁለት አመት ድረስ ደሞዝ ሳይሰጧት አስባችሁታል። ከዛ በኋላ ነው በግድ ከዛ ቤት እንድትወጣ አድርገዋት ጭንቅላት ትክክል አልነበረም አለች። የሆነ እንቅልፍ ላይ የነበርኩን የመሰለኝ ህልም ላይ የነበርኩን የመሰለኝ አለች ከመጣት በኋላ ወደ ቁርአን ቤት ወስደው ስንት ነገር ተደርጎላት። አሁን ራሱ እዚህ እኔ የምሰራበት እናት ቤት ነው የምትሰራው፣ የሴትዋ እናት ቤት ያኔ የሴትዋ የአባቷ ሚስት ናት የምትሰራባት ማለት ነው። እና አሁን ራሱ የሆነ በቃ እንደው ቁጭ ብላ ራሱ የሆነ እንደው እያየችን ወሬ እያወራን የሆነ ነገር እንትን እላታል፣ ገብቷቸዋል፣ እንደው እንደ ህልም ይወስዳታል ማለት ነው። እንደዚህ ለምንድነው የምትሆን ብዬ ስጠይቃት ነው ይሄን ነገር የነገረችኝ። በፊት እኮ እንዲህ አልነበርኩኝ በጣም ታምሜ ነበረ ይህንንም ደግሞ እንትን ቁርአን ቤት ወስቶኝ እንዲህ እንዲህ እንዲህ ብዬ ስናገር መዳምሽ ነው ድግም ተሰርታብሻለች የተባልኩት አለች ከቤቱ እንዳትወጣ ሌላ ስራ እንዳትሄድ ና ሌላ ሰራተኛ ብዙ ሰራተኛ እዛ ቤት ገብቶ እየወጣ ስላስቸገራ ያንን ነገር ያደረገችብኝ እና እንደነገርኳቸው እህቶቼ አራት ቤትም ስትሰሩ ራሳችሁን ጠብቁ በአሁኑ ሰዓት ላይ ሰው ከፍተዋል የዛሬ ቪዲዮ ይህንን ይመስላል አመሰግናለሁ